እና ትጉህ በቃ ዙሮ አዲስ ነው እኔ ማንም ዙሮ ያኛል በቃ ብዬ ሳላስብ በራፌ ድረስ ቆርቆሮ መጥተው ወስደው በቃ የተቻላቸውን ስላረጉ በጣም ደስ ነው ያሰኝ እና ሁሉም ሰው ትጉህ በጎ አድራጎት ማህበር ሁሉም ኢትዮጵያውያን በቻለው ቢረደውና ና እነሱም እያሰባሰቡኛል ቢገድፉን ደስ ይለኛል። እና የሚያግዘኝ በብር በምንም በሀሳብ ቦታ ቤት ምናምን ባገኝ ወደ ንግዱ ዓለም ተሰማርች ራሴንም ቀየሬ ሀገርን መጥቀም እንደምችል ተስፋለኝ። በቃ እኔ ብርቱ ነኝ። በቃ ሁሉም ሰው አሁን ያደንቃል። በቃ መሰለፍ የራሱ ሁሉም ሰው ይደንቀዋል፣ እንኳን መስራት ማለት ነው። እኔ አሁን አንድና እንደምፈልገው ሙሉ ሕክምና ብቻ እንዳገኝ ነው። ይሄ ድል የመጣው በህዝብ ነው አይደል? በህዝብ ነው የመጣ ስለዚህ ህዝብ ደግሞ መንግስት ደግሞ የተጎዱ አካሎችን ልክ እንደኔ የተጎዱ አሉ። እኛን ሸክፎ ህክምና፣ እኛን ወስዶ ህክምና ማሳከም ካልቻለ ከምኑ ላይ ነው እርዳታ እንትንነታችን ሀገራዊ ስሜታችን ከምኑ ላይ ነው? ይጠፋል እኮ ትብብር። ለጉዳተኞች ህይወት ማቆያ የሚል በአማራ ክልል ተቋቁሟል። በዚሁም አጋጣሚ ነው ማሳሰብ ፈልገው እንዳልከው እኔ ከዚያ አስራ አምስት አባላት ካሉት ኮሚቴዎች ውስጥ አንድ የኮሚቴ አስተባባሪ ነ እኛ ባህላችንም ነው እንኳን ለህዝብ ብሎ የሞተን እንኳን ለህዝብ ብሎ የቆሰለን እንኳን ለህዝብ ብሎ ህሌናውን በቃ እስከሚያጣ ድረስ አካሉን አጦ የመጣን ሰው አይደለም ማንም የማታውቀው ሰው መንገድ ላይ ያልሆነ ልብስ ለብሶ ያልሆነ ስታዩ እንኳ ያለህን አውጥተህ ሰጠ ነው የሚሄድ ማህበረሰቡ። ስለዚህ ይህንን እንደ ትልቅ እንትን ሰጦ ፍቅር ብቻ አይደለም ፍቅር ብቻ ሳይሆን እጃችንንም ልንዘረጋላቸው ይገባል። እውነት ለመናገር ለእነዚያ ሰዎች፣ አሳዳጊ ላሉት ህጻናት ወይም ሰርተው ለመብላት አካላቸው ላጡት ሰዎች አንድ ብር አይደለም አምስት ሳንቲም ከህዝብ ሲወጣ ብዙ ነው። መድረስ ያልቻለ ሰው አካባቢው ላይ የተጎዳ ሰው አለ። የአካባቢው ማህበረሰብ ያንን እንደ ትልቅ አርአያ ወስዶ ድጋፍ፣ አይዟችሁ አለናችሁ፣ ለእኛ ነው እንዲህ ወደቃችሁ፣ እኛ ደግሞ እናንተን እስከ ህይወት ፍጻሜያችሁ ድረስ አለናችሁ ሊላቸው ይገባል። በመታሰራቸውም ሊሆን ይችላል፣ በአመለካከታቸው ሊሆኑ ይችላል፣ በስህተትም እኮ ሊሆኑ ይችላል። ለዚች ሀገር ሲሉ ግን የተጎዱ ሰዎች፣ በቀጥታ የሚሆኑ በተዘዋዋሪ የተጎዱ ሰዎች ግን እነዚህ ሰዎች መቋቋም አለባቸው ብሎ እንደዚህ አይነት ማህበር መቋቋሙ ይሄ በጣም አበረታች ነው። ክልሉም የፌዴራል መንግስትም ይሁን አጠቃላይ እስከታች ያለው መዋቅር ከዛም አልፎ መላው የኢትዮጵያ ህዝብ በውጭ በውስጥ ያለው ይህን ማህበር እኔ በደምብ መደገፍ አለበት ብዬ አስባለሁ። እኔ አቅሜን ያህል ከጎን ሁኜ የተሻለ ደረጃ እንዲደርሳ ለማድረግ እፈልጋለሁ። እኔ አሁን የምፈልገው ማለት ነው መጽሐፍ ጽፌ ያለሁ በገላጭ ቋንቋ በሚስብ በቃ መንገድ ከመቶ ወደ መቶ ሀያ ስምንቱ ተጽፏል። ርዕስ ማለት ነው ግጥም መቶ ሀያ ስምንት ድረስ በጣም ረጅም የሚገርም ነገር አሪፍ አሪፍ ናቸው። ይህንን ማሳተም የሚፈልግ ሰው ካለ ቢያግዘኝ ደስ ይለኛል። ከዚያ ውጪ ነው ሌላ ምን የሚፈልገው ነገር የለኝ። ይኸው የሕክምና ባለሙያዎች በሕክምና ቢረዱኝ፣ መንግስትም ይሄን ነገር አስቦበት በሆነ በሚረዳው ነገር ቢረዳኝ፣ ባለሀብቶችም ማለት አሁን ላንድ ግለሰብ ይህን ውጪ ወስዶ ለማሳከም ባለሀብቶች፣ ዶክተሮች መንግስት ካሰበበት ቀላል ነገር ነው። ተራ ነገር ነው። እና ይህን ቢያሳክሙ ውጭ ማለት ትምህርት ተምሬ በቃ ዶክተር መሆን ነው የምፈልገው። እኔን ለመርዳት የተቋቋመ ማህበር ነበር። እዚህ ደስ ከተማ ላይ ና የቦታ ጥያቄ ምናምን አቅርበው ነበረ። ስለዚህ በቀጥታ በራሱ ይህል ተብሎ እኔ እዚህ አካባቢ ያሉ ልክ እንደ እኔ የተጎዱ በቀጣም ብትዘወሩ የተጎዱ ልጆችን ሰብስቤ አንድ አስር ሁነን ቦታ ጠይቀናል። የመስሪያ ቦታ ቋሚ የሆነ ልንሰራበት የምንችለው አቅም ቢጃይም ስለሰጠን ማተሪያ ያሉ ስላለን እና ሌሎች ፕሮጀክት ፕሮፖዝ አድርገን አቅርበናል። ለከንቲባውም ማሳውቀናል፣ በደረጃው ላለው ስለ ስራ አስፈጻሚውም ለጥቃቅል ምናም ለሚባሉትም እንትን ብለናል፣ አመልክተናል። እንደዛ እንደዛ አይነት ነገር እኔ ድጋፍ ሊደረግልን ይገባል ብዬ አስባለሁ። ሙሉ ሕክምናውን ሁን አግኝቼ ራሴን ችዬ የራሴን ህይወት መምራት ነው የምፈልገው። ለውጥ መጥቷል። ከዚህ በኋላ ከማንም ጋር የሚትጋጨው ነገር አይደለም። በውጭ ሀገር የሚሆኑ ሰዎች ስፖንሰር መሆን ይችላሉ። ልክ እንደኛ አካለጎደሉ ለሆኑ ሰዎች ስፖንሰር ሆነው ሕክምና ለማድረግ ይችላሉ፣ ፈቃደኛ ከሆኑ ማለት ነው። ያን ነገር እድሉን ብናገኝ ደስ ይለኛል። ቢያንስ እንኳን እንደ ሌሎች ህክምናውን አግኝቼ በክራንች የምቆምበትን መንገድ ባገኝ ደስ ይለኛል። ያን ነው መጠብቀው እንጂ ከዛ ውጭ ሌላ ምንም አማራጭ የለኝም። መንግስት ቢያግዘኝ የምወደው በቃ፣ እኔ ዳንኩ ማለት ልጆች በሙሉ አደጉ ማለት ነው። ቢያድነኝ ራሴን ማልጥን ገንዘብም ስጠኛለን ከእኔ በላይ ግን ሰርተው የማይበሉ ሰዎች አካል ጉዳት የደረስባቸው ቶርቸር የሆኑ ገና ገና ያልተነኩ ብዙ ሰዎች አሉ። እነዚህን መንግስትም ህዝብም በየአካባቢው ሊረዳቸውና ሊታደጋቸው ይገባል። በቃ ይህን ሲያደርግ ነው መጥፎ ስርዓት አለመምጣቱን የሚያረጋግጠው። አሁን ነው ከሆነ በኋላ እኔ መድኃኒዓለም ከተቀበርኩ በኋላ የህይወት ታሪክ ቢነበብ ለእኔ ምንም አይጠቅመኝም። እነዛን ሰዎች አሁን ልንደርስላቸው ይገባል። በቃ እኔ እዚህ ላይ ነው በጣም አማራ ቲቪም ሆነ ባለደርሲ አካላቶች በጣም በጥልቀት መሄድ ያለባቸው እነዚህን ሰዎች ስናነሳ ሌላውም ሰው ነገ ግፍ ቢፈጸም እንኳ ታሪክም ህዝብም ያስታውሰኛል ስለሚል ቻሌንጅ ያደረጋል። ሀ ክፉ ቀን ደርሰን ነው እንጂ አይዟችሁ፣ የሞተ ሙቷል ላሉቱ ቤተሰቦቹ እንዲያድጉ፣ ለችግር ለራብ እንዳይጋለጡ፣ ለጤና ጦት እንዳይጋለጡ መገደፍ አይዟችሁ የሚሰራውን ስራ መስራት ሀረሞው ሀርሸው በወቅቱ ማረስ መዝራት አይዟችሁ ተየ ይዞ አብሮ እኩልነት ማደግ ሙሉ አካል አለኝ በሙሉ አካሌ ሀለው ባለጠጋ እየገበው ልጆችን አሳድጋለሁ እረዳለሁ። በአማራ ክልል በፖለቲካ ምክንያት ጥቃት የደረሰባቸው ሰዎች ሕክምና እንዲያገኙ መሠረታዊ ፍላጎታቸው እንዲሟላና እንደ ማንኛውም ዜጋ ሰርተው ገቢ እንዲያገኙና የተረጋጋ ኑሮ እንዲኖሩ የሚያስችል ትብብር ለጉዳተኞች ሕይወት ማቋቋሚያ ማኅበር ወይም ትጉህ ተቋቁሟል። ማኅበሩን ያቋቋሙት እነኚሁ የፖለቲካ ጥቃት የደረሰባቸው ግለሰቦች ሲሆኑ እስካሁን 950 ዜጎች በአባልነት ተመዝግበዋል። የማኅበሩ የሥራ እንቅስቃሴ ኅብረተሰቡና የመንግሥት ተቋማት እነዚህን ዜጎች ለመርዳትና ለማቋቋም ያላቸው ሚናስ ምን ይሆን? ማህበሩን ያቋቋሙት ሰዎችን በዛ መስዋዕት ውስጥ ያለፉ ሰዎች ናቸው፣ ከዛ የተረፉ ሰዎች ናቸው። ስለዚህ በዛ ሂደት ውስጥ ያለፉ ሰዎችን ህክምና እንዲያገኙ የማድረግ መሰረታዊ ፍላጎት ቢያንስ፣ ብዙዎቹ በእስር ቤት፣ ብዙዎቹ በስደት ስለኖሩ ሲመለሱ ቤተሰብ የላቸውም፣ መኖሪያ ቤት የላቸውም፣ ሀብት ንብረት የላቸውም፣ መጠጊያ የላቸውም፣ ጎዳና ተዳዳሪ ነው እየሆኑ ያሉት አንዳንዶቹ እንዲያውም በጣም ህሊናቸው ስለተጎዳ ወደ ሌላ አልባሌ ሱሱሉ እየሄዱ ነው ያሉት እና እነዚህ ሰዎች ህክምና እንዲያገኙ የማድረግ መሰረታዊ ፍላጎት የምግብ መጠለያና ልብስ እንዲያገኙ የማድረግ የህግ ከለላ ከመንግስት ጋር ነው እንዲያገኙ የማድረግ መቋቋሚያ እንዲያገኙ የሚያድረግ ወደ ስራ ያልተመለሱት ወይም ወደ ትምህርት ያልተመለሱት፣ ወደዛ ወደ ነበሩበት የስራ ወይም ደግሞ ትምህርት እንዲመለሱ የማድረግ ህገወጥ በሆነ መልኩ ቡድኖች አፍነው ያሰሯቸው ሰዎች ጠበቃ እያገኙ ተከራክረውም ቢሆን በመንግስት ህግ አሁን ባለው እንትን ከእስር ቤት እንዲለቀቁ ከታገቱበት እንዲለቀቁ የማድረግ እና ሌሎች በርካቶች ናቸው። ለጊዜው በክልል ደረጃ መዋቅሩን አዋቅሮ እስከ ዞን ድረስ እስከ ወረዳ ድረስ ያሉ ተጎጂዎችን እያሰባሰበው ወደ አንድ የማምጣት እንትን ነው። እስካሁን ባለው ብቻ ከ950 በላይ ተጎጂዎችን እነዚህ የፖለቲካ ጥቃት የደረሰባቸው መረጃቸውን በአግባቡ ይዟል። ይሄ ምንም መስካሪ የሚያስፈልገው አይደለም። በየመንገዱ ከእስር ቤት ወጥተው አካል ጉዳተኛ ሆኖ የምናያቸው ሰዎች አሉ። ሀይምሯቸው ማይሰራ ልጆች አሉ። የምናውቃቸው አድራሻቸው የጠፋ ሰዎች አሉ። እንግዲህ የህግ ሰዎች ነን በሚሉ ሰዎች ተወስደው ማለት ነው። ማህበሩ እንግዲህ ያው ብዙዎች እዛ ውስጥ በነበረው ስርዓት ውስጥ በእስር ቤትም በተለያየም ሁኔታ እንግልት ውስጥ የነበሩ ሰዎች እዛ ውስጥ የነበሩ ሰዎችን ያዩዋቸዋል። ምን ያህል ስቃይ እንዳሳለፉ፣ ምን ያህል የጤና ችግር እንዳለባቸው አይምሯቸው ተጎድቶ ለስራ እንኳን ለመስራት የማይበቁ በጣም በርካታ ሰዎች አሉና፣ እነሱን ሰዎች አይተህ የምታልፋቸው አይደለም አይደለም። በዛ ውስጥ ያለፈ ሰው ቀርቶ ማንኛውም ዜጋ በእንደዚህ አይነት ውስጥ ያለፉ ሰዎችን አልፏቸው ሊሄድ የሚችልም አይደሉም እና ህሊና ያስገድድሃል። አሁን ይህ ልጅ የአስራ አምስት ዓመት ልጅ ነው፣ እንግዲህ ዛሬ አስራ ሰባት ዓመቱ ሆኗል። መማርን የነበረበት እንደ ማንኛውም ሰው የትምህርት እድል አግኝቶ ተምሮ አገርን መለወጥ ነው የሚገባው። ከላይ ጀምሮ እስከታች ኃላፊነት የጎደላቸው ሰዎች የፈጸሙት ድርጊት ነው። ያለምንም እዳቸው ንጹዎችን ሰዎች ሥርዓቱን ስለሚቃወሙ ብቻ አካላቸውን ያጎደላቸው፣ ኢኮኖሚያቸውን በሙሉ ያወደማቸው፣ ቤተሰቦቻቸውን የበተናቸው እነሱን እንኳን አሁን ማሳከም፣ ማጽናናት፣ መምከር፣ መደገፍ አልቻልም። በጣም ይሄ እንደ መንግስትም እንደ ሀገርም ትልቅ ኪሳራ ነው። በእውነት እንደ ህዝብም ታሪክ ሊወቅስ የሚችል ነው። ስንቶች ህገወጥ በሆነ መልኩ የከበሩበት ስንቶች ህገወጥ በሆነ መልኩ መጥተው ዘርፈው የሚሄዱበት እነዚህ ሰዎች ግን አንድ ሜትር በአንድ ሜትር እንኳን መኖሪያ ቤት የላቸውም። እነዚህ ሰዎች የተጎዱት ለራሳቸው ብቻ ሳይሆን ለአጠቃላይ ለማህበረሰቡ መብት ይረጋገጥ ዘንድ ፍትህ ይመጣ ዘንድ ነው። እና ሰራተኛና ማህበራዊ ጉዳይ ቢሮ እንደ አንድ የመንግስት አካል በዋናነት ትኩረት አድርጎ እየሰራ ያለ አንደኛ ማህበሩን መደገፍ ነው በቅርብ ተቋቁሟል። ማህበሩ በቴክኒክም እንግዲህ በበጀትም በሚቻለው መጠን በሙያም ማህበሩን ለመደገፍ እና አብሮ ለመስራት ከማህበሩ ጋር ስምምነት መግባቢያ ሰነድ ተፈራርመን እየሰራን ነው። የመግባቢያ ሰነድ ከመፈራረማችን በፊትም አብረን እየሰራን ነው። ምክንያቱም ማህበሩም ጉዳተኞቹን ለማቋቋም ነው በዋናነት ሰራተኛና ና ማህበራዊ ጉዳይም በራሱ ተነሳሽነት የማቋቋ የማገገሚያ ማዕከል ለመክፈት ዝግጅት ላይ ነው ያለ። ስለዚህ አብረን ተቀናቸን ብንሰራ የተሻለ ይሆናል ማለት ነው እና አሁን በዋናነት ሰራተኛና ማህበራዊ ጉዳይ ቢሮ ከባህር ዳር ዩኒቨርሲቲ ጋር በመተባበር በትኩረት እየሰራን ያለ ነው የማገገሚያ ማዕከል ሕክምና ያስፈልጋቸዋል። እነዚህ ሰዎች ፋሲሊቴሽኑን የእኛ ቢሮ ወስዶ ማለት ነው ለውጥ ለማምጣት ዋጋ ለክፈሉ ወጣቶች በአጠቃላይ በዚህ ጉዳት ለደረሰባቸው ግለሰቦች ምስጋናን ማቅረብ ፈልጋለሁ። በባህሪው ለውጥ መሳውትነት ይጠይቃል። ፍትሕና ነጻነት ያለመሳውትነት ሊገኝ አይችልም እና ነጻነት እንደሌለን ፍትህ እንደሌለ አውቀው የዚህን ህዝብ ነፃነትና ፍትህ ለማጎናፀፍ ነው ዋጋ የከፈሉት። በእነሱ ዋጋ ብዙዎቻችን ነጻነታችን አግኝተናል። ያው አንዳንዱ ስላልታሰረ ስላልተገረፈ ነጻ የሆንኩ ይመስለዋል፣ ሜዳው ወጦ ስለሚገባ ማለት ነው። የመጀመሪያው አገልግሎት ሕክምና ነው። ሕክምና ስንል የአካል፣ የስነ ልቦና፣ የአእምሮና ማህበራዊ ሕክምና ያስፈልጋቸዋል። ለራሳቸው ፍቅርና ለማህበረሰቡ ፍቅር እንዲኖራቸው፣ እንዲመለሱ፣ እንዲያገግሙ፣ እንዲድኑ ካስፈለገ ማህበረሰቡ የሚሰጣቸው ፍቅር፣ እንክብካቤ፣ ከለላ ይሄ ማህበራዊ ሕክምና ብለን ልንመድበው እንችላለን። አሁን ያለው መንግስት እኒን አካላት የማቋቋም የማሳከም የታገቱበት ቦታ ላይ የማስለቀቅ ከእስር ቤት የማስፈታት ፍትህ እንዲያገኙ ፍትሃዊ አገልግሎት የጤና የማህበራዊ አገልግሎት ቦታ እንዲኖራቸው ምግብ እንዲኖራቸው የማድረግ ኃላፊነት አለበት መንግስት፣ እንደ መንግስት ማለት ነው። ከመንግስት በተጨማሪም አሁን ያለው ውስብስብ ችግር ስለሆነ የንግዱ ማህበረሰብ፣ የተለያዩ በጎ አድራጎት ድርጅቶች፣ የህክምና ተቋማት፣ ምሁሩ፣ የሃይማኖት ተቋማት፣ ወጣቱም ሌላውም አካል ለእነዚህ ሰዎች እነዚህ ባለውለታዎችን ናቸው ይህን አየር እንድንተነፍስ በአደባባይ ዛሬ እንድንናገር ያደረጉን እነዚህ ሰዎች ናቸው። ስለዚህ ሁሉም ሰው ኃላፊነት አለበት። እነዚህን ወገኖቻችን ከችግር እንዲወጡ የተቋቋመ ማህበር በቴክኒክና ሙያ ዘርፍ እንደት ማግዝ እንዳለብን ትጉህ አናግረናል። በዚህ ጉዳት ለደረሰባቸው ተገቢ ማረጋገጫ እየደረሰ የሌሎችም ዜጎች እንትን እንዳይጋፋ፣ መብት እንዳይጋፋ ተገቢ የሰነድ ማረጋገጫ እየቀረበ በማህበሩ በደንብ ተጣርቶ ቀርቦልን ለእነዚህ ትምህርት የሚያገኙበትን ሁኔታ እናመቻቻለን። ኮሌጆቻችን ስልጠና የስልጠና ምዝገባ በሚጀምሩበት ጠና በሚጀመርበት ጊዜ ሰነዱ ተጣርቶ ተዘጋጅ በየትኛው ጊዜ ስልጠና እንዲያገኙ እናደርጋለን። በአካል ራሳቸው በተጨማሪ ደግሞ እነሱ በመጎዳታቸው ቤተሰባቸው ቤተሰቦቻቸው ተበትነዋል። ብዙዎች እኮ በአዴንም ኢህአዴግም ውስጥ ያሉ ሰዎች እኮ እኛ ነጻ ወጣ ነው በህዝብ ነው ነጻ የወጣ ነው በእነዚህ ሰዎች መስዋዕትነት ነው የሚል በየአደባባዩ ይናገራሉ። እሺ ይሁን። እነዚህ ሰዎች ከዛ በኋላ ምንድነው መንግስት ያደረገላቸው? ለእነዚህ ሰዎች ተቋቋሙ? ህክምና አገኙ? የት እንደታሰሩ ይታወቃሉ። አሁንስ የለም። እዛ እስር ቤት የነበረ ሰው ግን ህሌ ነው አልችል ስላሉ አብረው የነበሩ ሰዎች ስለነበሩ እነሱን ለማቋቋም ነው ማህበሩን በዚህ መልኩ ህጋዊ የሆነ የተቋቋመው። እና በጣም ጥቂት ባለሀብቶች ብቻ ናቸው አሁን እየደገፉ ያሉት፣ እጅግ በጣም በጣት የሚቆጠሩ። እኔ እንደ ንግዱ ማህበረሰብ ያለምንም ቅድመ ሁኔታ መደገፍ ይጠበቅብናል። ኢኮኖሚካሊ መደገፍ አለብን፣ ሞራሊ መደገፍ አለብን። የምናገኝበት ቦታ ሁሉ ኢቭን አንድ ማርክ ቢኖራቸው እና መለየት ብንችል፣ ገንዘብ ብቻ አይደለም። ታክሲ ላይ ወንበር ለቀን፣ የቤት መኪና ያለው ደግሞ ለነዚህ ሰዎች ቅድሚያ ሰጥቶ ሰርቪስ ሰጥቶ፣ ሁሉም ባለው በአቅሙ ማገዝ አለበት። ገንዘብ ብቻ ሳይሆን ማለት ነው። ከዛም በዘለለ በገንዘብ ደግሞ ሁላችንም እንደየአቅማችን የደረሰው የሰብአዊ መብት ጥሰት በመሆኑ ሰው የሆነ ሁሉ ነጋዴም መንግስት ሰራተኛም ኢትዮጵያዊ የሆነም ያልሆንም ሊሆን ይችላል። በቃ ሰው የሆነ ሁሉ እነዚህ ሰዎች መደገፍ ግድ ይላል። ምክንያቱም የታገሉት እኛ ዛሬ እንዲቁመን እንድናወራ ነው። እነዚህ ሰዎች መደገፍ ደግሞ ከምንም በፊት ያለምንም ቅድመ ሁኔታ ሁላችን መተባበር ያለብን ጉዳይ ይመስለኛል። በአማራ ክልል ውስጥ ያሉ ዩኒቨርሲቲዎች ፎረም አለ። ከፎረሙ ጋር ተነጋግረን ሆስፒታል ያላቸው ዩኒቨርሲቲዎች በሀገር ውስጥ መታከም የሚችሉ የአካል ሕክምናዎችን በነጻ አንዱም ማህበረሰብ አገልግሎት ተልእኳቸው ስለሆነ። ሁለተኛ እዚህ ባህር ዳር ከተማ ውስጥ ያሉ የግል የህክምና ተቋማትም እንደዚሁ ፈቃደኝነታቸውን አብዛኞቹ አሳይተዋል። እነሱም ይሰጣሉ ቀጥሎ በነጻ ደሴም፣ ሌሎች ጎንደርም፣ ደብረ ማርቆስም የትም ቦታ አሉ የግልም የህክምና ተቋማት። እነሱም ይህንን አገልግሎት እንዲሰጡ እናደረጋለን። በጣም ከፍተኛ ጉዳት የደረሰባቸውን ደግሞ ለይተን እንግዲህ ማህበረሰቡን አስተባብረን በሀገር ውስጥም አገር ውጭም ያለው መንግስትም ተረዳቶ ህክምና እንዲያገኙ ማድረግ ይጠበቅብናል። ሁለተኛ ማገግም የስነ ልቦና ና የአእምሮ ህክምና ከባህር ዳር ዩኒቨርሲቲ ጥበበ ጊዮን ሆስፒታል ጋር በመሆን እየከፈትን ነው። የሰው ልጅ ህሊና ላይ የደረሰው ጉዳት በስንት ትመዝነዋለ? እግር ላይ እጅ ላይ የደረሰውን ጉዳት በስንት ትመዝነዋለ? ነርቭ ላይ የደረሰውን ጉዳት ስንት ብር ብለህ ነው የምትመዝነው? ቢያንስ እንኳን ቢያንስ እንኳን ይህን ሁሉ መሸፈን ባይቻል ለህክምና የሚያስፈልጋቸውን ወጪዎች እንኳን መንግስት መሸፈን መቻል አለበት። በአጫጭርም በረዥም ስልጠና ይሰጣቸዋል፣ ይደራጃሉ። ይህን የሚከታተል ፎካል ፐርሰንም አሳይ እናደርጋለን። ከቢሮ ቃል ማቀላል ነው በዚች መድረክ ቃል መግባት እኔ ቃል ሳይሆን አማረጋግጠው መፈጸም ማስፈጸም የሚችል ሲስተም እስታብሊሽ እንደማድረግ እና ተፈጻሚ እንደማደረግ ነው። በበጎ ፍቃድ ማንኛውንም ለእነዚህ አይነት ሰዎች የሚያስፈልገውን ነገር በምችለው አቅሜ ለመደገፍ እኔ ዝግጁ ነኝ። እኔም ጓደኞችም ማለት ነው፣ ብዙ ጓደኞች አሉኝ የሚሰሩ። እኔ በግሌ ጥረት አደርጋለሁ ማለት ከስራ የጎለጎ ነው ትብብር ለጉዳተኞች ሕይወት ማህበር ይባላል እና እርዳታ እንዲያገኙ፣ የተለያየ ነገሮች እንዲያገኙ ለማድረግ ማህበር የተቋቋመ ስለሆነ ወደዛ ማህበር አባል እንዲሆን ማድረግ ብላ፣ እንደዛ አይነት ሰዎችን ደግሞ ወደ ሕክምና እንዲቀርቡ ማድረግ የጎደላቸውን ነገር በሟሟላት ህብረተሰቡ፣ ከቤተሰብ ጀምሮ አካባቢው ሕዝብ ሌላውም ህብረተሰብ ከጎናቸው ሆኖ አይዞ እንዲላቸው በተለያየ ነገር እንዲደግፋቸው ወጣቱ እንዲህ አይነትን ሰዎች ወደ ሚዲያ ወደ ህብረተሰቡ እውቅና እንዲፈጠርላቸው የማድረግ ኃላፊነት እያንዳንዳችን የሚጠበቅ ነገር ነው ማለት ነው። ማህበሩ ከባዶ ነው የተነሳው ከምንም ማን ነው ምናልባት ማህበሩ እንግዲህ ህጋዊ በሆነ መልኩ ሂዶ መንግስትንም የድርሻውን እንዲወጣ ባለሀብቱም የድርሻው እንዲወጣ ምሁራኑም የድርሻው እንዲወጣ አገር ውጭ ያለውም ቢሆን ወገኖቹ ስለሆኑ እዚህ የተሰቃዩት እነዚህ ሁሉ መከራ ያሳለፉት አገር ውስጥ ያለውም አካል የውጭ መንግስትም ቢሆን እና ሌሎች አጋር ድርጅቶች የድርሻቸው እንዲወጡ ተስፋ በማድረግ ነው። ግን እውነት ለመናገር አሁን ባለው እንግዲህ ወደ ሁለት ወር ሶስት ወር ሆኗል ማህበሩ እንቅስቃሴ ከጀመረ ብዙ ተስፋ ሰጭ ያለው እንትን አይደለም። እውነት ለመናገር እኛ ከዚህ በፊት እኮ ይታወቃል፣ ያንን ከፋፋይ ስርዓት እንኳን በገንዘብ ስፖንሰር በማድረግ ህገወጥ በሆነ መልኩ የበለጸጉ በጣም ብዙ ሰዎች አሉ፣ ድርጅቶችን በዚህ ልክ ማለት ነው። ግን እነዚህ ሰዎች ሰው ስለ ወንክ ብቻ የምትረዳቸው ናቸው። ስለዚህ ይህን ቤተሰብ መደገፍ የሁሉም ሰው ድርሻ ነው መሆን ያለበት። አሁን የምናያቸውን አካላቸው የጎደሉ ብቻ አይደሉም። እኔ ባለፈው ከዘጠኝ ወር በፊት በነበረው የአዲግ ስርዓት ተሰርቀው የጠፉ ብዙ ዘመዶች አሉ፣ በአካል የማውቃቸው ተሰርቀው የጠፉ ዘመዶች አሉኝ። በአካባቢ የማውቀው በእጅጉ ታዋቂ የሆነ ሰው ስድስት ሰባት ቤተሰብ ጥሎ ተሰርቆ የጠፋ ሰው ስሙንም መጥቀስ ይችላለሁ። አስር አለቃ ጌትነት ምስክር የሚባል ሰው በደህንነት ኃይሎች ተሰርቆ የት እንደደረሰ እስካሁን ይሙት ይኑር እንኳን አያውቁም። ቤተሰቦቹ አልቅሶ እርምን ማውጣት እንኳን ትልቅ ነገር ነው። ስንደርስ ለነዚህ ሰዎች ብቻ ሳይሆን ተሰርቀው ለጠፉት ቤተሰቦችም ጭምር ነው መድረስ ያለብን። ማህበሩ መጠንከር አለበት። ምንም ሌላ የምለው ነገር አይኖረኝም እዚህ ጋር መጠንከር አለበት። የሚያጠራጥር አለ፣ ብዙ የተበተነ ቤተሰብ አለ። በህግ ሽፋን ግን ህገ ወጦች ህጋዊ ሰዎችን አስረው የገረፉበት ነገር አለ፣ አካል ያጎደሉበት አለ፣ በግርፋት የሞቱ ሰዎች አሉ። የነዚህን ቤተሰቦች ሁሉ ያለ ምንም ቅድመ ሁኔታ መደገፍ አለብን። ሁሉም የህብረተሰብ ክፍል እነዚህን ሰዎች ጀግኖች ብሎ ሊንከባከባቸው ይገባል። እነዚህ ሰዎች መስዋዕትነት የከፈሉበት ምክንያት የተለያየ ሊሆን ይችላል፣ የተለያየ ሊሆን ይችላል። አንዳንዱ በማንነቱ ምክንያት የከፈለው መስዋዕትነት ይኖራል። አንዳንዱ ደግሞ በፖለቲካ አቋሙ ምክንያት መስዋዕትነት የከፈለ ሊኖር ይችላል። አንዳንዱ ደግሞ ምንም በማያውቀው ታሪክ በአደባባይ ላይ የተሰዉ ሰዎች አሉ። ምንም በማያውቁት መሞትና መኖራቸው እንኳን የማይታወቁ ሰዎች አሉ። እነዚህን ሰዎች የማፈላለግ ስራዎችን መንግስት መስራት አለበት። ያኔ ነው በትክክል መንግስት አጥፍቻለሁ የሚለውን በትክክል እንዳመነ፣ እንደተቆረቆረ፣ እንደተጸጸተ ማረጋገጥ የሚቻለውና የህብረተሰቡ እንዳለሆኑ ትልቁ ኃላፊነት ግን መንግስት ላይ ነው የሚያርፈው የሚለውን በደንብ አስምሬ ማረፍ እፈልጋለሁ። ነገ የነጻነት ነጻነት ሊዋጣን የሚችል ሰው ነገ ጀግና ልናገኝ የምንችለው ሰው ነገ ፍትህ ጎደለ ብሎ ሰላም ጠፋ ብሎ ሊጠይቅ የሚችል ሰው የምናገኘው እነዚህ ሰዎች ስናግዝ፣ ስናቋቁምና ስናሳክም ነው። አለበለዚያ ግን እንዳልከው ጀግና ሁነው ያን ሁሉ መስዋዕት ከፍለው ዛሬም ጎዳና ላይ ሜዳ ላይ የወደቁ በጣም ብዙዎች ናቸውና እንግዲህ ይሄ የሁላችንም ኃላፊነት ሊሆን ይገባል። ይህን ደግሞ ለማስተባበር ትጉህ ዝግጁ ነው። ትጉህ መዋቅር አለው። ትጉህ ህጋዊ የሆነ የፋይናንስ ስርዓት አለው። ትጉህ ህጋዊ የሆነ ላይሰንስ የሆነ ፍቃድ ያለው ከፖለቲካ ፓርቲ ነፃ የሆነ ለበጎ ስራ ብቻ የተሰማራ ማህበር ነውና ጥሪ የምናቀርበው ለሁሉም ማህበረሰብ ነው። በዚህ መልኩ መቆርቆር መቻል አለብን ለወገናችን። ስለዚህ የምንችለውን አንድ ብርም ሁለት ብርም ሲሰባሰብ ለሌለው ሰው ብዙ ነገር የሚሆነው ስለዚህ እንድንረዳ ጥብቅ መልእክት አስተላልፋለሁ። ሙያዊ የሆኑ አስተያየቶችን በየጊዜው ይሰጣቸዋለሁ። እኔ ራሴን አስተዋጽኦ እያደረግኩ ነው። እኔ አቅሜ የፈቀደውን ሁሉ ማድረግ አለብኝ። ምክንያቱም ይሄ እነዚህ ሰዎች ላይ የደረሰው ነገር የአጋጣሚ ጉዳይ እንጂ በሁላችንም ላይ ይደርስ እንደነበር የሚታየኝ ነገር አለ። ምናልባት ከዘጠኝ ወር ወዲህ ወደ ስራ ተመልሰን እየሰራን ነው እንጂ የአእምሮ እስረኛ ሆነን ስራ የተሆኑበት አጋጣሚ በጣም ብዙ ነበር። ለምን ስለ ነጻነት ጮኋችሁ በሚል ከታሰሩት ጓደኞች ውጭ እኔም ስራ እንዳልሰራ የተደረግኩበት አጋጣሚ ነበር። በሰፈር አካባቢ ለቅቄ እንድጠፋ የተደረገበት አጋጣሚ ነበር። እየተሽለከለክ ለውጡ በመፍጠኑ ዛሬ እንድናገር ድል አግኝተናል። ለዚህ ሁሉ ደግሞ እስር ቤት ውስጥ ገብተው የተገረፉ ወንድሞቻችን ሚናቸው ከፍ ያለ ነው። እነዚህን ለመደገፍ የማናደርገው ነገር አይኖርም። የቻልነውን ሁሉ ማህበሩን ለመቀላቀልም ምንም ጊዜ የሚፈጅብንም አይደለም። ዛሬ ነገ የምንለው ጉዳይም አደለም። ማስተላለፍ የሚፈልጋቸው መልእክቶች፣ አንደኛ፣ ማህበረሰቡ ሆነ መንግስት እነዚህን የማህበረሰብ ክፍሎች የኔ ኃላፊነት ናቸው ብሎ ሊያግዝ ይገባል። ገንዘብ ያለው ብቻ አደለም የሚረዳው። እንደውም ከገንዘብ ይልቅ ፍቅር፣ እንክብካቤ ነው የበለጠ ከለላ መሆን ነው የበለጠ የሚጠቅመው። ገንዘብ ያለው ደግሞ በገንዘቡ እንዲያግዝ ያስፈልጋል። መንግሥትም የቻለውን ያህል ከማህበረሰቡ ጋር ሲተባበር ነው። ለመንግሥት የማይከብደውና ና ተባብረን እነዚህ ሰዎችን ማገዝ ጌጥ ይሆናል ከተባበር ነው። ሁለተኛ ለራሳቸው ለጉዳተኞች ማስተላለፈው ያደረጉትን መስዋዕትነት እያሰቡ ጉዳቱን ከማሰብ ይልቅ የከፈሉት መስዋዕትነት ለሀገር መሆኑን አስበው ለሀገር ደግሞ እነሱ ብቻ ሳይሆኑ ሌሎች ቀደምት አባቶቻቸውንም ትልቅ የህይወት መስዋዕትነት የከፈሉ ስለሆነ ይህንን አስበው እንዲጻኑ ራሳቸውን እንዲያክሙ፣ በስቃይና መከራ ውስጥም ህይወት ትርጉም ያለው ህይወት መኖር እንደሚቻል የጥንካሬ ተምሳሌት እንዲሆኑ። የሰው ልጅ የሚታሰረው፣ የሚደበደበው፣ የሚገረፈው አካሉ ነው። የሰው ልጅ አእምሮ ነጻ ነው፣ ፍሪ ነው። የሰውን ነጻ ፈቃድ ማሰር፣ ማሰቃየት፣ መግረፍ አይቻልም። ይሄ ተፈጥሮ ነው። ይህንን ግን የሰው ልጅ አእምሮ ግን እንዲጎዳ የምንፈቅድለት እኛው ራሳችን ነው እና ምርጫችን እኔ በዚህ ልጎዳ አይገባኝም ለሀገር የከፈልኩት መስዋዕትነት ሊያኮራኝ ይገባል እንጂ የስነ ልቦና ጫና ሊሆነኝ አይገባም ብለው ከወሰኑ ራሳቸውን በራሳቸው ማከም ይችላሉ ሌላው ሰው ከሚሰጣቸው ህክምና የበለጠ የሀኪሞች እነሱ ናቸው እና ሊበረቱ ሊጠነክሩ ይገባል የሚል መልእክት አለን ዋጋ ከፍለን ውጤት አምተናል ውጤት ደግሞ ያመጣ ነው። ተመልሰ እንደዛ ልናለቃቅስ ሳይሆን በተጎዳ ነው መጪውን የተሻለ ህይወት እንዲኖረው ለናደረግ ነው። መጪው ትውልድ በእጃችን ያለው ትውልድም መጪዋን ኢትዮጵያ የአማረች የተደላደለች፣ ለሁሉም እኩልና ፍትህ የሰፈነባትን አገር ለመመሰረት እና መመሰረትም ያስችላል ብሎ አምኖ ነው ወደፊት መገፍተር መሳብ ያለበት እንጂ ወደኋላ ጊዜ ማቃጠል አያስፈልግም ባይዘወኝ ኮ ለትንሾች ድል መስጠት ነው። ለትንሾች ለደካሞች ጉልበት መስጠት ነው። ደካማ ከሆነ እንደሚያጠፋ በነገራችን ላይ ጠንካራ ከሆነ እንዲያደርግ ትጉን ለማገዝ ራሱን የቻለ መንግስት የሚያውቀው ህጋዊ የባንክ አካውንት አለው። በዚህ ባንክ አካውንት መሰረት ሁላችንም ብናስገባ ህጋዊ የሆነ ደረሰኛ አለው አሰራሩ ህጋዊ የሆነ እንደ ማንኛውም መስሪያ ቤት ተቋም ኦዲት የሚደረግ ክልሉ የሚያውቀው ማህበሩ የሚያውቀው ሁሉም አባል የሚያውቀው ነው። ትጉህን ለማገዝ የትኛውም ሁኔታ ያላቸው በየትኛውም ደረጃ ያሉ ሰዎች በዚህ ስልክ አማካኝነት በቂ የሆነ መረጃ ማግኘት ይቻላል። በዚህ መሰረት በተለይ አሁን ትጉህ ህክምና በአስቸኳይ የሚያገኙ ሰዎችን ለመደገፍ በጣም ተቸግሮ ነው ያለው። በዚህ መሰረት እነዚህ ሰዎች ህክምና ለመስጠት ምግብ፣ መጠለያ፣ ምንም የሌላቸውን ለማገዝ በዚህ በትጉህ ህጋዊ አካውንት መሰረት ድጋፍ እንድታደርጉ የሁሉንም ማህበረሰብ አደራ ነው የምንጠራው።